ከስሞቹ ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይሄን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም መጋቢ አዲስ የጌታችን የኢየሱስ ክርስቶስን ስም በተመለከተ እንደዚህ አሉ። ከስሞቹ ሁሉ የበለጠ ስም ሰጠው የገብርኤል ስም፣ የሚካኤል ስም፣ የማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም ይህ ስም ዘላለማዊ ነው ይህ ስም ፈዋሽ ነው ሌላ ስም እንድንበት ዘንድ ከሰማይ በታች አልተሰጠንም አሉ ምንም እንኳን ይህን ሀሳብ ያገኙት ከመጽሐፍ ቅዱስ ቢሆንም ሐዋርያው ጴጥሮስ እንግዲህ በሐዋርያ ሥራ 4፥12 እንደተናገረው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሏል እሳቸውም ይህን ሀሳብ ነው የተናገሩት ግን እውነት ሌሎቹ ሰባኪያኖች ሌሎቹ ኦርቶዶክሳዊያን እንዲያምናሉ ወይ በፍጹም ስለዚህ እኛ የምንለው ነገር ይሄ ነው የማርያም ስም የገብርኤል ስም የሚካኤል ስም የጊዮርጊስ ስም የአርሴማ ስም የተክላ ሃይማኖት ስም አንድ ላይ ቢጨፈለቅ የኢየሱስን ስም ሊያክል አይችልም፣ ሊተካ አይችልም። መዳኛ ፈዋሽ የሆነ ስም ኢየሱስ የሚለው ስም ነው። ስለዚህ በሌላ አገላለጥ ምን ማለት ነው? የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የሚካኤል ስም አያድንም፣ የተክላ ሃይማኖት ስም አያድንም፣ የአርሴማ ስም አያድንም ማለት ነው። ለምን እነዚህ ሁሉ ስሞች ተጨፍልቆ ይህንን መዳኛ የሆነውን ስም ሊያክሉ ካልቻሉ ሊያድኑ ስለማይችሉ ነው የሚያክሉት በምንድን ነው በምንም መንገድ ሊያክሉት አይችሉም ስለዚህ በምንም መንገድ ሊያክሉት ካልቻሉ ስሙ ፈዋሽ ነውና እነሱስ ሊፈውሱ አይችሉም ስማቸው ሊፈውስ አይችልም ስለዚህ በሚካኤል ስም በገብርኤል ስም አጋነት ሊወጣ አይችልም በአርሴማ ስም አጋነት ሊወጣ አይችልም ለምን ፈዋሽ አይደለማ በስሜ አጋነትን ታወጣላችሁ ነው የተባለው የማርቆስ ወንጌል ምዕራፍ 16 ላይ ስለዚህ ከስሙ ውጭ በሌላ ስም አጋነት ሊወጣ አይችልም ፈውስም ሊመጣ አይችልም። ደህንነትም ሊመጣ አይችልም።